ዛሬ እንደዚህ ሸበላ ሆና አመጣለች። ቤተሰቦች እኔም አምሮብኛለሁ፣ አንተም በጣም እየሰጠን ጊፍት። እንግዲህ ለብሰ ነው ይሄንን ይመስላል በጣም ነው የሚያምሩ፣ አይደል? አዎ። እንዴ በጣም ጽድት ያለ ልብስ ነው። እናመሰግናለን ወንድሜ፣ እናቴ። ቴንክ ዩ በጣም አረ፣ እኔ ወደዚህ ነኝ። እንኳን አደረሳችሁ ውድ እና የተከበራችሁ ኛ ውድ ቤተሰቦች፣ እንዴት ናችሁ? በዓል እንዴት ነው? አማን ነው አይደል? ያው በእያላችሁበት ሁላችሁም መልካም በዓል ይሁንላችሁ። ያላችሁበት ቤት በዓል በዓል ያሽትላችሁ ፈጣሪ። አሜን። እኛም በቻል ነው አቅም በዓልን መስለን እንዳይደብራችሁ ለማድረግ እንሞክራለን። አይደል? አዎ እንደዛ እናደርጋለን። የኛ ውድ ቤተሰቦች እንዴት ናችሁ? በመጀመሪያ እንኳን እንኳን እንኳን አደረሳችሁ መልካም በዓል ይሁንላችሁ እላለሁኝ። በዓሉ እንግዲህ የሰላም የፍቅር፣ የደስታ እንዲሆንላችሁ መልካም ምኞቴ ነው። የዓመት ሰው ይበለን፣ የዓመት ሰው ይበለን። ዛሬ እንግዲህ እቺ ምንድን ነው አንዷ ሳምንቶች እንትን ይሉ ነበረ ስለሽ በቃ የማማት የምንሰግድበት ወራቶች የምር ፍጥን ወቃ ይሉብኛል። በጣም ደስ የሚል ሳምንት ነው። የእማማት ሳምንት በዓሉንም ተጠብቂበትና የኢየሱስ ክርስቶስንም ድካሙን ህመሙን በትንሹ በጣም በትንሹ ለማሰብ የምናረግባት ሳምንታቶች ናቸውና ደስ ይላሉ። እኔ በጣም ወደው በዓል ነው ገናም፣ ፋሲካ፣ እንቁጣጣሽ። አብዛኛውን ወዳቸዋለሁ ግን ደስ ይሉኛል። በጣም ነው የምወዳቸው። ደግሞ ዋና በዓል የሚባሉትም ደስ የሚሉት እነሱ ናቸው። እንቁጣጣሽ እና መስቀልም ስጋ ስለሚበላ ግን እኔ ከእንትን ይልቅ ሶስቱም በጣም ለእኔ ትልቅ በዓል ናቸው። ፋሲካ ገናና እንቁጣጣሽ። እንቁጣጣሽ፣ ገና መስቀል ጋ እዚ እኛ ጋ ብታጀራ ጉራጌ ክልል ውስጥ መስቀል ደስ ይላል። ወይኔ ጉራጌ ክልል ውስጥ ነው። አሊናም ጋምኮ ደስ ይላል ግን ሞር ብዙም ሰው ስለሚመጣ እዚህ ከሳምንት በፊት ነው በቃ በዓሉ ዋዜማውን በቃ ይቀወጣል፣ ነው ማለት በላሪ ይጠጣል ደስ የሚል ጊዜ ቤተሰብ በጣም ከ በዓመት አንዴ የምንገናኝበት እንትን ነው አመት ነው የመስቀል ወር በጣም ብዙ ሰው ነው ወደ ሀገሩ የሚገባው እና ምን እዚህ አሁን ታጀራ በጣም ክራውድ ነው የምትሆነው በእኛ በኩል እናም ስለሚያልፍ በቃ ደስ የሚል በዓሉ ነው መስቀል ራሱ እና ዛሬ ፋሲካን ከምንወደው አንዱን በዓል ዛሬ ፋሲካን እናከብራለን። እኛ ቤት እንሄዳለን። በጣም ደስ የሚል ጊዜ እናሳልፋለን። ይህ ተስፋ አደርጋለሁ። ለሙሺ ቡና ካላፈላውላት ብላ ነው በቃ ቤተሰቦች ግቢት ነው ያው ትናንት ቤት ላይ ምናምን አግዣቸዋለሁ፣ የተቻለኝን አድርጊያለሁ። ዛሬ ደግሞ የግድ ለሙሺ ቁሌት እያገዘቻት ነበረ። ሁለት ቦታ ነው እዛም፣ እዚም፣ እዛም፣ እዚም ያለችኝ እና በጣም ብርቱ ሆኖ ነው ያየሁት። ነው ጎበዝ ቤት ሴት የለም እንደምታውቁት እንዳልኳችሁና መታ ልጅ እንዳላት አስመስከራ ሄደችው እና ሙሽ በጣም ደስ ብሏን ነበር። ትላን የኛ ቤት ዶሮ ወጥ ቁሌቱን የሰራችው ቹተናች በጣም ብዙ ሰው ግን ልጅ ወደ ልጅ ብዙ ሰው ግን ሊተባበረኝ ፈቃደኛ ነበር፣ ዶሮ ገንጥሎ በማምጣት ግን ሙሽ ያገዘችኝ። አይታችሁ ከሆነ ኢንስታግራሟ ላይ ምንድነው ቁሌቱን ሰርችኋለሁ ከዶሮን ገነጣ አጥሎ ለሚሰጠኝ ወረቶን ከፍላለሁ ብዬ በጣም ብዙ ሰዎች ሊተባበሩ ይነበር። ለሙሺ ቡና ልትከፍላት ነው። አያችሁ አይደል ወይ አዛሪ ደሞ ሷ ስላገዘችኝ ዶሮን ገንጥላ ምናምን ጨምራበት ስለሰራችሁ እኔ ደግሞ ምን አደርጋለሁ፣ ወረታይ ምን ይሆናል? ቡና አፍልቶ ቤት ላይ ሽርጉድ በማለት ሽርጉድ። እስቲ እና ይሻለ ባለ ሽርጉድ እኛን ታታ እኮ ቤት በጣም ጥሩ ጊዜ እናሳልፋለን። ቤት ተስፋ አደርጋለሁ ያው ባልን ከቤት ሰብ ጋር ነውና ቤተሰብን እንዴት ተጥሎ ይከብዳል። ያው እረዳችኋለሁ፣ እናንተንም መቶ ፐርሰንት እርግጠኛ ነኝ በጣም እንደሚደብራችሁ እንደሚከፋችሁ፣ የሽሩ ነው ግልጽ ነውና በጣም እንወዳችኋለን። እሺ በነገራችን ላይ ማለት ነው ይሳካል። በነገራችን ላይ ያው ብዙ ሰዎች ከነጋሽዬ ጋር ምናምን እያሉ የነበረ እና ሴት ልጅ ያው ብዙ ጊዜ እንትን ነው ታውቃላችሁ ትሄዳለች ነው። ትሄዳለች ነው። አሁን ኤፍሬም ቢሆን ያው ለምሳሌ አንዷን አምጥቶ ቤት ላይ ምናምን ምናምንትን ይላል። አሁን እሱ ለበዓል እዚህ ስላልመጣ ሴ ልጅ ትሄዳለች ነው። ምን ላርግን? በቃ ይኸው ይኸው። አይ አይደለም ብዙ ሰዎች እያሉኝ ነበረ እና እንሄዳለን። እንግዲህ እንደ እግዚአብሔር ፍቃድ ነው። እግዚአብሔር ፍቃድ አሪፍ ጊዜ እናሳልፋለን። እግዚአብሔር ያውቃልና እናንተም ብዙም አትሸበሩ። ለበጎ ነው፣ ለጥሩ አላማ እንሄዳችሁት። ያው ብዙ እቅድ እንዳለን ታውቃላችሁ። ሁላችንም የየራሳችን ህልም እቅድ ያለን አይደል? እሱን ለማሳካት ነው ከአገርም የወጣችሁ ያላችሁት፣ እና ብዙ ያልተመቻቸ ተመቻቸ ኑሮ የምትኖሩ ትኖራላችሁ፣ እና እግዚአብሔር ከእናንተ ጋር ይሁን፣ እንወዳችኋለን። የእኛ እንዋ ዛሬ ቤት ማን እንዳለ ተናገር። እኛም እየፈራው ለምን እንደሆን ታውቃለህ? ከሀብትሽ ጋር በጣም እንግባባለን እንዳትል ወደ ሰው ላይ አይመስለኝም፣ አለ ናኒ፣ አለች መሌ። አይ ቲንክ ሊኖር ይችላል እኛ ፍርድ የታላቅ ወንድማችን ሁሉም ካገኘሁት አመጣዋለሁ። ካለ ቤት እና ካለ እውነት አስተዋውቃቸዋለሁ። ዛሬ ግን ሀብትሽ፣ ናኒ፣ ሁሉም ይሰባሰባል። ባልን ባል እናስመስላለን። እስካሁን እኔ ሀይሚ ሙሽዬ ነበር አይደል ባልን እያሳለፍን የነበረው ዛሬ በእንቁጣጣሽ ወይኔ እንቁጣጣሽ አልኩኝ። ናፍቆኝ ነው እኮ ናፍቆ ነው። ባይዘይ ደርሷል። ያው ልደቷም ደርሷል። ለዛ ነው ቴንሽን የሚያደርጋው። ያዙልኝ። እሺ፣ ልደቴ ልደቴ ነው ልደቷ ልደት ነው እሺ፣ አዎ፣ ልደት ወኮ ነው ያልኩት። ምን ያልኩት ልክ ነው ን ነው ስትል ያንተ ልደት በአዲስ አይደለ፣ መስከረም መጨረሻ ላይ ነው። ነገር እኔ ካልሲ ነገር ተውት። ሽማግሌ መሆን ከባድ እኮ ነው። ተረዱኝ ነህ ተረዱኝ። ብቻ እንዳልኳችሁ በሲክስ መታችሁ በውስጥ ስመር ያው ዛሬ እንዲህ እንዲህ ነው በሪ እና በድጋሚ እንኳን አደረሳችሁ። ላለሁኝ ቤት ሄደን ከነሐብ ጋር ናኒም ማለች ጥሩ ጊዜ እናሳልፋለን። ያው በዓልን ከእናንተ ጋር ከኛ ውድ ቤተሰቦች ጋር ነው የምናሳልፈው። በጣም በጣም እንወዳችኋለን። በድጋሚ እንኳን አደረሳችሁ፣ መልካም በዓል። እንወዳቸዋለን። አንድ ዝፈኝልና የበዓል አይደል? ከሜዳችን በፊት ዝፈኝልን። ምን የበዓል ዘፈን እኮ ተጋግዘን እንስፈና። ታዲያ እሺ፣ ተሰብስበን የሚለውን እንዳማረብን፣ አውደ አመቱ ፍቅር ያዝንብብን፣ ቤት ለሌሉት ለራቁት፣ ባካል በያሉበት እንኳን አደረሳችሁ። ግን እዛ ፈንጋብዣችሁ አለሽ ይመታችሁ ከኢትዮጵያ ምን ቻላችሁ? በቃ ፍክት ጽድት ያለ ጊዜ ነላችሁ። እንኳን አደረሳችሁ። ዶሮንም ያው ቴካዊ አድርገን አው እኛ ስንበላ እንዳይዳብራችሁ እያያችሁ ምናምን ያው አንድ ቀን ወደ ኢትዮጵያ ስመጥ ሰርተን ነገራቸዋለሁ እኮ ህልም ስላላችሁ ነው። ምንም እንዳትሸበሩ መቤቴን እናንተ ጀግኖች ናችሁ። ማርያምን በጣም ጀግኖች ክብር የሚገባችሁ ሰዎች ናችሁ። እንዳለ እኛ ቤተሰቦች ከሀገር ውጭ ያላችሁ፣ እንዳለ ሀገር ውስጥም እንዳላችሁ ትኑ፣ ግን ከሀገር ውጭ ያላችሁ ማርያምን በጣም ነው ምኮራባችሁ፣ ጀግኖቼ ናችሁ እና ምንም እንዳትሸበሩ። በቃ ለምክንያት ነው። አስቡት የት እንደምትደርሱ አስቡት፣ እቅዳችሁን ምን ማሳካት እንደምትፈልጉ በሀሳባችሁ አስባችሁ አግኝታችሁት ዩት እና ደግሞ እድሜና ጤና ከሰጠን ፈጣሪ ደግሞ ገና ብዙ የሚኖር ሕይወት አለ። ብዙ በዓላቶችን እናከብራለን፣ እሱን እያሰብን ዋናው እድሜና ጤና ነው። ሌላ ምንም የሚያስፈራ ነገር የለም። አንተ የምትፈልጉትን ማድረግ የምትፈልጉትን ሁሉ ከአጢአት ከመጥፎ፣ ከወንጀል ነገር ሁሉ እንደፈለጋችሁ አድርጉት። ያለን አንድ ሕይወት ነው። ምንም አይመጣም። እሺ፣ እንዳትሸበሩ ማርያምን።

ፍርዴ ነው። አሚሲ ከኛ ቤት ፍርዱ ይችላል፣ በደንብ ይችላል። አዎ ፍርዱ ጎበዝ ነው። ተገለጠላ አጋዙ ይችላል እሱ።

አጠለኩ ዋናው ቢላ ይዘጅሰናቹ ኧረ ይከብዳል። ሙያ በሽሮ ነው የሚፈተነው። ዶሮ የሴት ልጅ ሙያ ጠላቃቸው

ይለያል። የምር በጣም ታለንት

ብቻ ለማንኛውም የእኛ ውድ ቤተሰቦች እንኳን አደረሳችሁ። በድጋሚ እንኳን አደረሰ አላላችሁም፣ እንጂ ትመርቂልናለች። መጨረሻ ላይ ቤተሰቦች፣ ከሀገር ውጭ ብዙ ቤተሰብ አለን፣ በዓል ማያከብር ምናምን ከቤተሰብ ርቆ ብዙ ሰው ስላለን እንዳይደብራቸው ትንሽ

አማርካችሁ እንኳን አደረሳችሁ ቤተሰቦቻችን፣ የሁላችን፣ ልጆቻችን፣ እናቶቻችን፣ ወልቶቻችን እንኳን ለዚህ በዓል አደረሳችሁ። ባላችሁበት ቦታ ፈጣሪ ይጠብቃችሁ፣ እግዚአብሔር ይስጣችሁ፣ ያስባችሁን ሁሉ ፈጣሪ ያስባችሁ። አሜን አሜን። ጎደ ለበዳን እስከዚህ አፕቴክ እንኳን አደረሳችሁ የኛ ውድ ቤተሰቦች። ዛሬ ያው በጨዋታው እረስተናችሁ ነበር። እንኳን አደረሳችሁ ሁላችሁንም፣ እንወዳችኋለን። እሺ እንጂ እኔ እንኳን አደረሳችሁ ነው። እንኳን ለፋሲካ በዓል አደረሳችሁ። እንወዳችኋል።